እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። መልካም በዓል እንዲሆንላችሁ እንመኛለን። ዛሬ አንድ እንግዳ ጋብዘን ሀገራችን ውስጥ ስላሉ እንዲሁም ደግሞ አለማችን ላይ ስላሉት ውቅር አብያተ ክርስቲያናት ልናወራ ወደናል። በተለይ ሀገራችን ውስጥ ያሉትን በቅርበትም ደግሞ ስላሉ ያሉትን ውቅር አብያተ ክርስቲያናት የታነጹበትን ነገር እናደንቃለን። ወደኋላ ደግሞ መለስ ብለን እንዴት አይነት የኪነ ህንፃ ስልጣኔ ላይ እንደነበረን ደግሞ እናስባለን። ለማንኛውም ዛሬ የሀገራችንን እንዲሁ አለም ላይ ያሉትን የኪነ ህንፃ ትሩፋቶች በተለ ደግሞ ውቅር አብያተ ክርስቲያናትን የነበራቸው ፊሎሶፊ ፍልስፍናቸው ናቸው፣ እንዴት ይታያል ከኪነ ህንፃ አንጻር ብለን ሀገራችን ውስጥ ያለ አንድ እውቅ አርክቴክት ጋብዘናል። አርክቴክት ያለው ረጋሳ፣ እንኳን ደህና መጣ። እንኳን ሰላም ቆየሽኝ። እስቲ በደንብ ራስህን አስተዋውቅልኝ። ያለው ረጋሳ እባላለሁ። በሙያ አርክቴክት ነኝ። በተለይ ደግሞ ቅርስ ጥናት ላይ ነው የምሰራው። ከዛ ዘመናዊ አርክቴክቸር ላይ ይሰራሉ። የነዚህ ውቅር አብያተ ክርስቲያናት ሃይማኖታዊና የኪነ ህንፃ ፍልስፍናቸው ምን ይሆን? መጀመሪያ ኪነ ህንፃን ብናየው በዓለማችን ላይ በአብዛኛው ታሪኮች ተመዝግበው ለትውልድ መሻገር የቻሉት አሁን ታሪኮች ተመዝግበው የጠፉ ሊኖሩ ይችላሉ፣ ግን ለትውልድ መሻገር የቻሉት ግን በኪነ ህንፃ የተመዘገቡት ታሪኮች ናቸው። ስለዚህ ኪነ ህንፃ ከሌሎቹ በተሻለ ሁኔታ የተመዘገበውን ነገር ይዞ የማቆየት እና የማሻገር ክህሎት ወይም እውነት አለው ማለት ነው። ቋጠኛ እለት ወይም ከህይወት ካላቸው ድንጋይ ሊቪንግ ሮክ ከሚባለው ተፈልፍለው የሚሰሩት ኪነ ህንፃዎች ደግሞ ከሌሎቹ ተገንብተው ከሚሰሩት የተለየ ፍልስፍና አላቸው። ከድንጋይ የሚፈለፈሉ ኪነ ህንፃዎች የሚሰሩት በብዛት ድሮ የነበሩትን ነገር ግን ተገንብተው በቀላሉ እየፈረሱ ለሚጠፉት የበለጠ ጠንካራና አስተማማኝ በሆነ መሰረት ላይ መስርተው ለመጪው ትውልድ በአስተማማኝ ሁኔታ ለማሸጋገር በሚል እቅድ ወይም ሀሳብ ወይም ፍልስፍና ነው የሚሰሩት። በፊት የሚሰሩት ከተለያየ ድንጋይ ከእንጨት፣ ወይም ከተለያየ ነገር ይሰራና እነዛ ግን እድሜ ወስኗቸው ይጠፋሉ ወይ ፈርሰው ሙሉ ለሙሉ ምንነታቸው ይጠፋል። አለበለዛ ደግሞ የተወሰነ አካላቸው ይጠፋና የሚፈለገው ታሪክ ለመጪው ትውልድ ማሸጋገር አይቻልም። ስለዚህ ከድንጋይ የሚፈለፈሉ ኪነ ሕንጻዎች መሰረታዊ ሀሳባቸው ለረጅም ዘመን እንዲቆዩ እና ለመጪ ትውልድ እንዲሻገሩ ያለፈው ማህበረሰብ አስተሳሰብ ፍልስፍና በአጠቃላይ ወደ መጪው ትውልድ በቀላሉ ማሻገር እንዲቻል በሚል ጽንሰ ሀሳብ የተሰሩ ናቸው። መሰረታዊ ፍልስፍናቸው ይሄ ነው። አሁን ለምሳሌ አጼ ካሊብም ሲሰሩ ከዛ በፊት የነበሩትን አብያተ ክርስቲያን የፈረሱ ምናምን እነዛን ወደ ተሻለ ጠንካራ ማቴሪያል እያደረጉ ነው የሚገነቧቸው። እንትን ቤተ ክርስቲያን እንዲህ ነበረ ገድሉ ላይ ወይም ፍትሐ ነገስቱ ላይ ወይም የቤተ ክርስቲያን ታሪክን የሚዘክሩ መጽሐፍ ላይ ያሉትን አንብበው ከዛ ላይ ተነስተው ነው የሚሰሩት። የመጨረሻው ዘመናዊ የሆነ ወይም በእውቀት በጣም የመጠቀው የአሰራር ሲስተም ደግሞ ያለው ላሊበላ ላይ ነው። ሳርዝና ሚካኤል የሚባል አለ። ብልባላ ጊዮርጊስ፣ ብልባላ ቂርቆስ፣ አርባቱ እንስሳ፣ እነዚህ አሰራራቸውም የጥራታቸውም ደረጃ በኋላ ላይ ከምናያቸው አሁን ላሊበላ ላይ ከምናያቸው ትንሽ ምንድነው፣ በእንግሊዝኛ ራፍ ነው ይሉታል። ማለት ትንሽ ጽድት ብሎ ሳይሆን የተሰራው ግን በደንብ ነው የተሰራው በደንብ ነው የተሰራው ስታወዳድሪ፣ ነው ገጹ ላይ ገጹ ላይ ከውጪ ከውስጥ የምታያቸው የፍልፍል ደረጃ። አሁን ለምሳሌ አክሱም ላይ ሐውልቶቹ ሲሰሩ በደንብ እያንዳንዱ ነገር በደንብ ጸድቶ ነው የተፈለፈለው። ድንጋዮቹ ላይ ግን በምትመጭበት ጊዜ ከድንጋዮቹም ጸባይ አስቸጋሪነት የተነሳ በደንብ ተሰርተው እንኳን ቢሆን እድሜ እየቆዩ ሲመጡ ያ ጠርዝ ይጠፋል። አሁን እዚህ እንትኖች ላይ የምናያቸው እያንዳንዱ ምልክት። ከእድሜ ብዛት የተነሳ እየለቀቀ ድንጋዩ እየተበላ እየተሸረሸረ ስለሚሄድ ያንን ያ የወሰናቸው ውቅር አብያተ ክርስቲያናት አሉ ግን እነዚህን ሁሉ አይተን ደግሞ መጨረሻ ላይ በጣም ማስተርፒስ ወደሚባለው ቅዱስ ላሊበላ ወደ ፈለፈላቸው ቤተ ክርስቲያን በምንመጣበት ጊዜ ውስጣቸውም ውጪያቸውም በጣም በከፍተኛ ጥራት ደረጃ የተፈለፈሉ እና የተቀረጹ በዛ ላይ ደግሞ በውስጣቸው እጅግ በጣም ብዙ አይነት መንፈሳዊ ትርጉም ያላቸው ቅርጻ ቅርጾች አሉ። መስቀል ሊሆን ይችላል፣ ሀረግ ሊሆን ይችላል። እነዛ እያንዳንዳቸው በጣም ብዙ ትርጉም አላቸው። እነሱን ሁሉ አጥንቶ ለማወቅ ረጅም ጊዜ እኔ ላሊበላ ላይ ከ ሀያ አምስት ዓመት በላይ ሰርቻለሁ። እስካሁን ድረስ ያላየኋቸው በየጊዜው አሁን ራሱ ድጋሚ ቢሄድ አዲስ የማያቸው ነገሮች አታጭም እና እነዚህ የሚያሳዩን ምንድን ነው፣ እያንዳንዱ ቤተ ክርስቲያን ሲፈለፈል ከዚህ በፊት የነበረ ቤተ ክርስቲያን የወደቀ ፈርሶ ያለ አሁን ያለው ትውልድ የማያየው፣ ስለዚህ ለነሱ አሁን ማየት እንዲችሉ አድርገው ነው የሚፈለፍሏቸው። ዳግማዊ ላሊበላ ብለን በቅርቡ ከተሰራው ፍልፍል ቤተ ክርስቲያን ውጪ ሁሉም ሀገራችን ውስጥ ያሉት ዓለምም ላይ እንዲሁ፣ በተለይ ደግሞ ሀገራችን ውስጥ ያሉት በጣም የቀደሙ ከኛ በጣም የራቁ ናቸው። እነዚህን አብያተ ክርስቲያናት ውቅር አብያተ ክርስቲያናትን ስናስብ አሰራራቸው በጣም አስደናቂ ነው። እንዴት ተሰራ ብለን እንገረማለን እና ስናስባቸው እዚህ ዘመን ላይ የሌለ ያኔ የነበረው አሰራራቸው በኪነ ሕንጻ ጥበቡ በጣም የላቁ ነበሩ። አሁን ላይ የኪነ ህንጻ ጥበባችን በተለይ ኢትዮጵያውያን በጣም እየቀነሰ መጥቷል፣ ማለት ነው። እንዴት ነው እነሱን መድገም ያልተቻለው? አንደኛው የእነሱ ለእግዚአብሔር የሚያቀሩት መስዋዕት፣ ሁሉም ሰው እኩል እኩል ጥረት የለውም። በእነሱ ዘመን እንግዲህ አሁን አሁን ያለነውን ትውልድ እና በእነሱ ዘመን ያለነውን ትውልድ በስራችን ብንመዝነው በስራችን እንዲበንት በሰውነት ሳይሆን በስራችን ብንመዝነው እነሱ ለእያንዳንዱ ነገር ከፍተኛ የሆነ ትኩረት ሰጥተው እያንዳንዷን እስከ መጨረሻ ድረስ በደንብ ይሰሯታል። በጣም አይናችንን ብንገልጥ የእኛ ኪነ ህንፃ ነው ለዘመናዊ ህንፃ እንኳን ብዙ ብዙ ነገር አስተዋጽኦ እያደረገ ያለው እኔ እንግዲህ ብዙ የአሜሪካን አርኪቴክቶች ሊኮርቪዘር ኢትዮጵያ ውስጥ መጥቶ ነበረ፣ በአጼ ኃይለ ሥላሴ ጊዜ የከተማዋን ማስተር ፕላን ምናምን ለመስራት ነገር ግን ከዛ በኋላ እዛ ሲሄድ የአንድ ቴምፕል ሰርተዋል። እሱ የጸሎት ቤት የቤተ ክርስቲያን የመስኮቶቹ የብርሃን አገባብ ልክ አሁን ላሊበላ ላይ የምናየው አይነት ነው። በቃ ቀጫጭን መስኮቶች ወደ ውስጥ በጣም እንትን የሚያደርግ አሁን ያኔ የነበራቸው የኪን ህንጻ ፍልስፍና ስለ ብርሃን የብርሃንን ውጤት ምን አይነት ተጽዕኖ ሰው ላይ እንዳለው እንኳን ከኛ በጣም የላቀ እውቀት አላቸው። በዚሁ እንደ ከሀሳቡን ካነሳሁት አይቀር የብርሃንና የድምፅን ነገር እንዴት ነበር የሚያስተሳሰሩት? አሁን በደንብ እንድትነግረኝ ስለፈለግኩኝ ነው። ምክንያቱም ከድምፅ አንጻር እንኳን ስናስበው ውስጥ ያሉት ነገሮች ምናልባት ያኔ ማይክራፎን አልነበረም ና ድምጹን በደንብ ጎልቶ እንዲሰማ የሚያደርጉበት ጥበብ ነበረ አሁን ያነሳኸው የብርሃን ጥበብ አለ ና እስቲ እሱንም በደንብ አብረ ነገር መጀመሪያ ብርሃኑን ብንወስደው እንግዲህ በአሁን ጊዜ ከመሬት በላይ ልክ እንደዚህ አሁን እንዳለንበት ሀያ ፎቅ ምናምን ተሰርቶ ግን ጨለማ ክፍሎች አሉ እነዛ ደግሞ ከመሬት በታች ተሰርተው ከመሬት በታች ግን ውስጥ የጸሎት መጽሐፍ ማንበብ የምትችበት በቂ ብርሃን አለ እሱ ብቻ አይደለም። አሁንኛ ብርሃንና ድምጽ ነው ያለው፣ ቅዝቃዜ ወይም ወበቅ በአሁን ሰዓት ያሉ ብዙ አሁን ቤተክርስቲያን ብቻ ብናወዳደር በአገልግሎት ግሎት አንድ አይነት ስለሆኑ ማለት ነው። ዘመናዊ ትልልቅ ካቴድራል ታይፕ ቤተክርስቲያኖች ተሰርተው ሰው በጣም በሚበዛበት ጊዜ ከፍተኛ የሆነ ሙቀትና ሰው እንደውም አቅቶት ወደ ውጭ የሚወጣበት ሁኔታ ላይ ያለ ነው። አሁን በዚህ ዘመን በዚህ ዘመን ቤተ መድኃኔዓለም ብንገባ ወብቆን አንወጣም። በዚህ ዘመን ነው የምለው፣ የዛሬ አንድ ሺህ ዓመት ነው የተሰራው። አሁን ልክ አንድ አንድ ቤተ ክርስቲያን በዚህ በጣም ዘመናዊ የሆነ ኤር ኮንዲሽኒንግ ሲስተም የሚባል የተገጠመለት ካልሆነ በስተቀረ ብዙም አቀው ካልሆነ በስተቀረ ውስጡ እንደዚህ ማድረግ አይቻልም። እዛ ግን ምንም አይነት ኤር ኮንዲሽኒንግ አይፈልግም። በሰላም አስቀድሰሽ ትውጫለሽ። ምንም አይነት ወበቅ፣ ምንም አይነት እንትን ሳይኖር ያ ሁሉ ሰው ጥቅጥቅ ብሎ ገብቶ ማለት ነው። ሌላኛው ደግሞ እኛ ፎቅ ላይ እየኖርን ዝናብ ገብቶ ያስቸግረናል። ይሄ ከምድር በታች ሆኖ አንድ ቀን እንግዲህ በታሪክ እኛ በአለም ላይ በዜና እንሰማለን። እንዲህ ተጥለቀለቀ፣ እንደዚህ ሆነ፣ እንደዚህ ሆነ። ከመሬት በላይ ያሉት ናቸው ተጥለቀለቁ እየተባለ እየሰማን ያለ ነው። አሁንም እየሰማን ያለ ነው። እንግዲህ አንድ ቀን መጥለቅለቅ አይደለም፣ ወደ መቅደሱ ገብቶ ያቀመው ይሄ ምንድነው? እነዚህ ሰዎች በጣም ምጡቅ ናቸው። አሁን ካለውም አሁን ያለው ትውልድ እንኳን የነሱ አሰም ኢትዮጵያ ምናምን ብቻ ሳይሆን በአጠቃላይ አሁን ያለው በዚህ ምድር ላይ ያለው ሰው እነሱ የደረሱበት ደረጃ አልደረሰም። በጣም በሎ ኮስት ሎ ማኔጅመንት በጣም በዝቅተኛ ዋጋ ያንንም ደግሞ ለማስተዳደር ምንም ተጨማሪ ወጪ በማይጠይቅ መልኩ ማለት እንችላለን። እነዚህ ሰዎች በሁሉም ዘርፍ የላቁ ናቸው። እነሱ የደረሱበት ልሕቀት ላይ እኛም መድረስ ከባድን የሆነብን ማለት ነው። ከብዶናል። የሚታየው እውነት እሱ ነው። ግን በጣም ውስጥ ያለውን የኪነ ሕንጻ ጥበባቸውን እያንዳንዱን እያጠና ነው ከመጣን ግን የአባቶቻችንን እውቀት የማግኘት እድሉ አለን። ለዚህም ነው ብዬ አስባለሁኝ። እንደውም ብዙ የውጭ ዜጎች ወደ ሀገራችን መጥተው ጎብኝተው ካዩት በኋላ እነዚህ ውቅር አብያተ ክርስቲያናት የተሰሩባቸውን ዘመን ወደ ኋላ መለስ ብለን ስናስብ በጣም ሩቅ ነው ለዚህ ዘመንና አሁን ደግሞ ሲያዩት ሀገራችን ውስጥ ምንም የተሰራ ነገር የለም። የኢትዮጵያ ውቅር አብያተ ክርስቲያናት የተሰሩት እኮ በኢትዮጵያውያን አይደለም በፈረንጆች ነው የሚል እሳቤ ላይ ደርሰዋል። እና እንደ ሀሳብ ራሱ ከምን የመጣ ይሆን የሚል ጥያቄን ይፈጥራል። ይህን ጥያቄ በጥያቄ ነው የምትመልሽ። ነው ፈረንጅ ሀገር የት ነው እንደዚህ የተሰራው? ለመስራት እኮ አንቺ ለምሳሌ እንግዲህ አሁን የዛን ጊዜ የነበሩት ፈረንጆች በጣም ቸር ናቸው ብለን እናስብ እና በፍጹም ይህንን ሄደን ኢትዮጵያ ነው እንጂ መስራት ያለብን ሀገራችን ላይ አንሰራውም ብለው አይሉ ሀገራቸው ላይ ሰርተውት፣ ቢያንስ ከዛ በኋላ ደግሞ ለእኛ ይሰጡናል። እሺ ብለን እናስብና እስኪ የትኛው ፈረንጅ የቱጋ ነው እንደው እንደዚህ በጣም ፍጹም የሆነ ደረጃ ያለውን ሳይሆን እንደው በግርድፉ እንኳን የተሰራው የተሰራው የቱጋ ነው የሚለው ማየት መጠየቅ ያስፈልጋል። በዛ ዘመን የዛሬ አንድ ሺ ዓመት እነሱ ምን ነበረ የሚሰሩት በኪነ ህንጻ ታሪክ ሂስትሪ ኦፍ አርኪቴክቸር በሚባለው ብትጂ እነሱ ቅዱስ ላሊበላ ፍልፍል አብያተ ክርስቲያናትን በሚሰራበት ዘመን እነሱ በጥቁር ድንጋይ እየገነቡ ነበር እየሰሩ የነበሩው ወይም ደግሞ ትልልቅ ድንጋዮች እየተቆረጡ ነበረ ሲሰራ የነበረው። ከዛ በፊትም የግሪክ ቴምፕሎችንም ብናይ በተቆረጠ ትልልቅ ቋጥኝ አለት የተሰራ እንጂ ከአንድ ወጥ አለት የተሰራ የላቸውም። እነሱ በእርግጥ መጥረብ ሊችሉ ይችላሉ። ስለ ነስለ አርኪቴክቸሩ አርች፣ ኮለም፣ ኮሪንቲያን አርኪቴክቸር ምናምን የሚሉት ሊኖራቸው ይችል ይሆናል። ግን ውቅር አብያተ ክርስቲያናት ከአንድ አለት የተሰራ። አሁን ብዙ ሰው ቤተ መድኃኔ ዓለም እኮ ከአንድ ነው የተሰራው ብሎ እሱን ያደንቅ ይሆናል። አስራ አስራአንዱን ቤተ መቅደስ ከአንድ ድንጋይ ነው የተሰራው። ከተማ ነው የተሰራው ከአንድ ድንጋይ፣ እንጂ አንዱ ፍልፍል ውቅራ ቤተ ክርስቲያን አይደለም የተሰራው። ከተማ የውቅር ኪነ ህንጻ ከተማ ነው የተሰራው። ግሩፕ ዋን ግሩፕ ቱ ግሩፕ ስር እያሉ ፈረንጆቹ ይከፋፍሉታል። እና ቅዱስ ላሊበላ ግን የመደባቸው የመጀመሪያው ምድቦች አሉ ምድራዊት ኢየሩሳሌም የሚል ሁለተኛ ምድብ አሉ ሰማይታ ኢየሩሳሌም የሚል፣ ሶስተኛ ምድብ አለ ቤተ ጊዮርጊስ የሰው ልጆችን የማዳን ጥበብ የሚያሳይ እና በዚህ ፍልስፍና፣ በዚህ እውቀት፣ በዚህ መንፈሳዊ አተረጓጓም በዚህ አይነት እምነት አጠቃላይ ላሊበላ ሲሰራ የገነትንና የሰማይት ኢየሩሳሌምን ህይወት ለማሳየት ነው። ጉዞ በሮቹ ጠባቦች ናቸው። በሰልፍ በአንድ መደዳ እንዲሄዱ። እዚህ ውስጥ በጣም ብዙ ፍልስፍናዎች አሉ። ለምሳሌ በሰፊው እያወራንበት ያለው ላሊበላን እናንሳ። በቅርቡ ደግሞ በዛ አቅራቢያ የሚገኘውን መስቀለ ክርስቶስን፣ ገነተ ማርያምን ብናነሳ በጣም ብዙ የሚወራረስ ነገር፣ የሚመሳሰል ነገር አላቸውና ይሄ የፍልስፍና መመሳሰሉ ከየት የመጣ ነው ብለህ ታስባለህ? ያው ይሄ ኢትዮጵያዊ አስተሳሰብ ነው። በተለይ ደግሞ መንፈሳዊ ኢትዮጵያዊ አስተሳሰብ እነዚህ መንፈሳዊያን የሆኑ የቤተ ክርስቲያን አባቶች ኢትዮጵያ ውስጥ ንጉሥ ሊሆኑ ይችላሉ፣ ካህን ንጉሥ ሊሆኑ ይችላሉ፣ ግን ሁሌ ሕይወታቸው ከቤተ ክርስቲያን አይለይም። ማንኛውም የኢትዮጵያዊ ንጉሥ የኢትዮጵያዊ ንጉሥ በጠቅላላ ነው ምል ሕይወቱ ከቤተ ክርስቲያን አትለይም እና ጥበብንም የሚያገኘው ከቤተ ክርስቲያን ነው እና ያንን መልሶ ለእግዚአብሔር ለራሱ ነው የሚያውለው። ትልቁ ምስጢር ይሄ ነው። በተለያየ ጊዜ የተለያየ ቦታ ላይ እየሰሩ እንጂ መሰረታቸው ሃይማኖቱ ስለሆነ ተያይዞ በቃ የቤተክርስቲያን ገድላት ሆነው ስለሆነ የመጡት ከቤተ መንግስታቸው ይልቅ ደግሞ ለእግዚአብሔር ቤት ያዘነብላሉ። በጣም ሀገራችን ውስጥ ካሉት ውቅር አብያተ ክርስቲያናት ቀድሞ የሚነሳው በዓለም ቅርስነትም የተመዘገበው የላሊበላ ውቅር አብያተ ክርስቲያናት አስራ አንዱ ውቅር አብያተ ክርስቲያናት ናቸውና እነሱን ስናስብ ቅዱስ ላሊበላ ይሄንን ለመገንባት ሲያስብ ኢየሩሳሌምን በድጋሚ ኢትዮጵያ ውስጥ መገንባት ፈልጎ ዳግማዊ ኢየሩሳሌም ተብሎም ይጠራልና ከዛ ደግሞ መንግስተ ሰማያትንም ለማንጸባረቅ ብዙ ነገሮች አሉት። እንደ ምሳሌነት የሚወሰድባቸው የላሊበላ አብያተ ክርስቲያናት እና ኢየሩሳሌምን እንኳን ስናነሳ እሱን ለማስመሰል ምሳሌነቱን በደንብ ለማሳየት በመቅረጹ ሂደት ውስጥ የተካሄደበትን ርቀት እንዴት ትገልጿል? ሚገርምሽ፣ እንግዲህ በጣም ምጡቅ የሆነ እውቀት ነው ያላቸው። መንፈሳዊ እውቀት ስለሆነ አለማዊ እውቀት ብቻ አይደለም። መንፈሳዊ እውቀትም ስላለው በስጋ ስትመረምሪው አንዳንድ ነገር ላትረጅውለት ትችላለች። እነዚህ ሰዎች እግዚአብሔርን የሚያገለግሉ ካህን ናቸው። በዛ ላይ ደግሞ የኪነ ህንጻ ባለሙያ ናቸው። መገንባት በጣም ቀላል ነው ምክንያቱ ብትሳሳች የማረምድላለች ይሄ ከፍተኛ ጥራት ደረጃ የሚባል ሀይ ፕሪሲሽን ወርክ አንድ ነገር ከተሳሳተች እሷን ማስተካከል አይቻልም። ስህተት አይፈቀድም። በመጀመሪያ ደረጃ ስህተት አይፈቀድም። ስለዚህ ሀይ ፐርፌክሽን ነው። ይሄ ደግሞ ስጋዊ ብቻ ሳይሆን መንፈሳዊ ጥበብ ይፈልጋል በውስጡ እና የእግዚአብሔርም ድጋፍ ያስፈልገዋል። ቅዱስ ላሊበላ ገድሉ ላይ እሱ የተወሰነ ሲሰራ ቅዱሳን መላእክት መጥተው ብዙ ያግዙታል ሌሊቱን። ሀያ ሶስት ዓመትን የፈጀበት ግን ያንን የተሰራውን የተፈለፈለውን ተቆርጦ አሁን ካሉት አሁን ካሉት ውቅር አብያተ ክርስቲያናት አምስት እጥፍ የሚበልጥ ተቆፍሮ የወጣው ነው። ለምን ለግቢ ለምን ተብሎ ሰፋፊ ለወንዝ ዮርዳኖስን ወንዝ ለመስራት ወንዝ እኮ ተሰርተዋል። ወንዝ ወንዝ በሰው እጅ ተፈልፍሎ ተሰርተዋል። አሁን እኛ ወንዝን በተፈጥሮ ራሱ ስናስበው ሰፊ ነው አይደለም? ያ በሰው እጅ ተፈልፍሎ ወንዝ ተሰርቷል። ከቋጥኛ አለት ተቆርጦ የህዝብ መንቀሳቀሻ ደግሞ በጣም ብዙ ህዝብ በአንድ ጊዜ ሊንቀሳቀስበት የሚችል የተለያዩ መንቀሳቀሻ እነዚህ ትሬንች ሲስተም የሚባሉት ለእነሱ አንደኛ የደህንነት መጠበቂያ ናቸው፣ ማንኛውም ዘራፊ ዘው ብሎ መግባት እንዳይችል። ሁለተኛ የውሃ ማስወገጃ ናቸው። ሶስተኛ ለክብረ በዓል የመጣው ያ ሁሉ እንግዲህ፣ አሁን በአሁኑ ሰዓት በአጠቃላይ ላሊበላ ላይ እስከ አንድ ሚሊዮን ሕዝብ አዲስ ተጨማሪ ይመጣል ብኛ ጠብቃለሁ። ከዛ በላይም ሊሆን ይችላል። በትክክል ከተሰራ እና ያንን ሁሉ ሕዝብ ውጦ ዝም ሊል የሚችል መንፈሳዊ ቦታ ነው። ከተማ ነው የተሰራው። መንፈሳዊ ከተማ መንፈሳዊ መዲና ነው የተሰራው። ሮሃ የምትባል መንፈሳዊ መዲና ነው የተሰራው። የሃይማኖት መዲና ነችች። እነዚህ ከዓለት የተፈለፈሉት መዋቅሮች ጽናትን፣ ዘላለማዊነትን ከዛ ደግሞ የእምነትን መሰረት እንዴት ነው ሊያንጸባርቁ የሚችሉት? ዋና ጽንሰ ሀሳቡ ከፍልፍል ቤተ ክርስቲያን ሲሰራ ለዘመን ለትውልድ ተሻጋሪ ለዘመናት የሚቆዩ ነገሮችን ነው እና በዚህ ውስጥ በሚስጢር የሚያስተላልፉልን የአምላካችንን ዘላለማዊነት ነው እንደ እስከ ዳግም ምጽአት እንኳን እንድትቆይ ምድርም ራሷ ትጠፋለች እንኳን ኪነ ህንፃዎቹ። ነገር ግን ያንን ምስክር የእግዚአብሔር ልጆች የሰሯቸው እንትን እስከ ጌታ ምጻት ድረስ እንኳን ቆይታ ታሪክ የምትናገር እንድትሆን ራሱ ኪነ ህንፃው ለእግዚአብሔር የሚቀር መስዋዕት ነው። ቤተ ክርስቲያንም በሜሮን ታትመዋለች፣ ቅዱስ ይሆናል ራሱ ህንፃው። በእምነት ስንነካው ደግሞ ለእኛ ፈውስ ይሆንናል እና ይሄ ነው ውስጡ ያለው በጣም ጠንካራው ትልቁ እውነታ። ቅዱስ ዳዊት ምን አለ? እኔ በጣም በተንቆጠቆጠ በትልቅ ቤተ መንግስት ውስጥ ቁጭ ብዬ የእግዚአብሔር ታቦት ግን በድንኳን ውስጥ ነው ያለችው ብሎ የእግዚአብሔርን ቤተ መቅደስ ለመስራት ተመኘ። ነገር ግን ዳዊት በእጁ ደም ስለነበረ እግዚአብሔር አልፈቀደለትም፣ ለልጁ ለጠቢቡ ሰለሞን ሰጠው። ጠቢቡ ሰለሞን ያንን ቤተ መቅደስ ሰራው። አሁን ይሄ ሀሳብ አለ። ይሄን ሚስጥር ከቅዱስ ዳዊት ወሰደ ከጠቢቡ ሰለሞን ደሞ ጠቢቡ ሰለሞን ደግሞ ከእግዚአብሔር በተሰጠው ጥበብ ግን ገንብቶ በጣም ያማረ ቤተ መቅደስ ሰራ። ይሄኛውን ቤተ መቅደስ ደግሞ ቀዳማዩ ሚኒሊክ ወደ ኢትዮጵያ ሲመጣ ከእናቱ ከንግስተ ሳባ ጋር ሆኖ የታቦተ ጽዮን ማደሪያ ቤተ መቅደስ ሰራ ያኛውን የሚደግም የታቦተ ጽዮን ማደሪያ የነበረችውን ቀዳማዊ ምኒልክን የሰራትን በቤተ መድኃኔ ዓለም ሰራው። የቀደመውን ታሪክ ሞድ በተሻለ ሁኔታ ለረጅም ዘመን በሚሻገር የኪነ ህንፃ አሰራር እና የተሰራበት ቋጤኛለት አድርጎ ለብዙ ዘመን የሚሻገር አድርጎ በዚህ መልኩ ሰራው ሰራውና ለእግዚአብሔር ንጹህ መስዋዕት አድርጎ አቀረበው። ለዓለም እጹብ ድንቅ አረ ይህንማ ጥቁሮች አይሰሩትም ብለው እስኪያስቡ ድረስ ሊያደርሳቸው የሚችል ምጡቅ የሆነ የጥቁር ሰው ስራ ሰራ። እሺ እንደው ከነዚህ በጣም ድንቅ ስራ ናቸው ብለን ከምንደነቅባቸው ውቅር አብያተ ክርስቲያናት የዘመኑ የኪነ ህንፃ ባለሙያ ምን ሊማር ይችላል? አርኪቴክት ሲባል የመጀመሪያው የአርኪቴክት መለኪያው በጣም ቆንጆ የሆነ ለሰው የተመቸን ነገር መፍጠር መቻል አይደለም። የመጀመሪያው ኳሊቲ እሱ ነው፣ ከዛ ኋላ ነው ሌላው ነገር እንትን የሚደረገው እና እዛ ላይ በተለይ ለኢትዮጵያውያን አርኪቴክቶች በዓለም ላይ አፋቸውን ሞልተው ሊናገሩ የሚችሉት በጣም በጣም በጣም በጣም ብዙ አይነት እውቀቶች አሉ። በኪነ ህንጻ አንድ ድንጋይ ብቻ እንደዚህ ቆረጥ አድርጎ በቃ እንዲቆርጦ እጅግ ያማራ ማረግ ምንም እንዲህ ይሄ ብዙ ሳይለፋበት ቋጠኛ አለቱን ፊት ለፊቱን ብቻ ፈልፍሎት ምናምን። አሁን ቤተ መስቀልን ብንወስደው ናቹራል ሮክ ነው፣ ተፈጥሮዊ አለት ነው። በዛ በኩል ነካ ነካ አደረገው፣ በዚህ በኩል በደንብ በልዝብ ጥርብ በጥርስ መሩ በደንብ ጠረበው። ከዛ በኋላ እሱ ላይ የኪነ ህንፃ ሀረጎች ምናምን አደረገበት፣ መስቀል ቀረጸበት፣ አለቀ። ሁላችንም ስንሄድ ፓ እያለ እናደንቋል። አሁን የምዕራቡ ዓለም አርኪቴክቶች ሲምፕሊዝ ሞር ሲምፕሊዝ ቦር ምናም የተለያየ የኪነ ህንጻ ፍልስፍና ይነግሩና፣ ብዙ ነገሮች፣ ብዙ ፍልስፍና። ግን ሲምፕል ስንል አሰራሩን ሳይሆን እይታውን ነው አይደል? ጽንስ ሀሳቡ፣ አቀራረቡ፣ አጨራረሱ ሁሉም ነገር ኮ ነው ሲምፕል የሚያሰኘው ሲምፕል ማለት ግን ተራ ማለት አይደለም። አሁን ቤተ መስቀልን እንደው በምሳሌ ስላነሳው ነው። ሌሎቹንም ብታይ ያንዳንዳቸው ላይ በጣም የራሳቸው የሆነ ልዩ የኪነ ህንፃ ውበት አላቸው። እና እንደዚህ አርጎ መስራት ነው ከኛ የሚጠበቀው። ለያንዳንዱ ለራሱ የራሱ ውበት ከራሱ ይወጣ። ከሌላ ተጎትቶ ወትዶ ላይ የተለጠፈ አይደለም። አንተም አርክቴክት ነህና ብዙ የኪነ ህንጻ ስራዎችን ሰርተሃል። ከነዚህ መካከል ደግሞ ቤተ ክርስቲያናት ናቸው አይደል? ሌሎችም አርክቴክቶች እንዲሁ አሉ እንዲህ አብያተ ክርስቲያናትን ዲዛይን የሚያደርጉ ና እንዲያው ምናልባት የሌሎቹን በእርግጠኝነት መናገር ባይቻልም ያንተንም እንዲሁ ትነግረኛለ ብዬ አስባለሁ። ምን ያህሎቹ ናችሁ ከነዚህ ከበፊቶቹ ከድንጋይ የተፈለፈሉ ውቅር አብያተ ክርስቲያናት ኢንስፓየር ተደርጋችሁ ወይ ደግሞ ተመስጦ ወስዳችሁ የአሁኖቹን ዲዛይን የምታደርጉት፣ በዘመናዊ የአብያተ ክርስቲያናት ኪነ ህንፃ ውስጥ ያለውን ተጽዕኖ ማለት ነው። እኔ እግዚአብሔር በረዳኝ መጠን የኢትዮጵያን የኪነ ህንፃ ፍልስፍና ለመከተል ሞክራለሁ። እኔ በምሰራቸው አሁን ይሄ መጠን ስኬል ፕሮፖርሽን ምናም የሚባለው አሁን የኢትዮጵያ ፍልስፍና አለ እኩል እኩልና ሁለት እጅ ሶስት እጅ የሚባል የአክሱምን ብትለኪያቸው የላሊበላ ብትወስድ ሌሎቹንም ብታያቸው፣ በተለይ በታሪካዊ ደረጃ የተሰሩት እነዚህ ሁለቱ የኪነ ህንጻ የመጠነ መለኪያ ፍልስፍናዎች አሏቸው። በጣም ነው የማመሰግነው አርክቴክት ያለው ረጋሳ። ቆንጆ ጊዜ ነበረን፣ በእርግጥ ሰፊ ጊዜ ነበረን። በጣም ነው የማመሰግነው ለነበረን ጊዜ። እኔም በጣም አመሰግናለሁ፣ መልካም ባህል ስለጋበስሽን ለሁላችንም ለኢትዮጵያ ህዝብም መልካም ባህል እንዲሆን እመኛለሁ። አመሰግናለሁ። ከአርክቴክት ያለው ረጋሳ ጋር የነበረን ቆይታ ይህንን ይመስል ነበረ። መልካም የትንሳኤ በዓል በድጋሚ የተመኘው ላችሁ መልካም ጊዜ።